ሶስት ነገሮችን ብቻ ነግ ልንገርሽና እነሱ እነሱን ነገሮች በተግባር ፈጽሜ አንደኛ ሰይጣን እንዲታሰር ወይም እንዲያዝ ወይም አንቺን መፈተን ማን መፈተን አልኩኝ፣ አንቺ ውስጥ ገብቶ ስራ መስራት እንዲያቆም የምትፈልጊ ከሆነ መጀመሪያ የዛር መንፈስን ለማሰር ጥረት ማድረግ አለብሽ፣ ሱባኤ መያዝ አለብሽ። የዛር መንፈስ ሌሎችን ሰብሳቢ ነው። አብሮ የተወለደ ማለት ነው፣ አብሮ ያደገ ማለት ነው። ይሄ አብሮ የተወለደ አብሮ ያደገ መንፈስ አንቺን በደንብ ያውቅሻል። የምትበዩው፣ የምትጠጩን፣ ውሎሽን፣ ስትናደጂ፣ ስትደሰቺ፣ ምን ምን እንደምትወጂ፣ ምን እንደምትጠይ በደንብ ስለሚያውቅ በትንሹ ነው አንቺን ሊጥልሽ የሚችለው። ለምን ደካማ ጎንሽንም ጠንካራ ጎንሽንም ያውቃል። ወዴት አንቺን ይዞ ሄዶ ምን ማድረግ እንዳለበት ከልጅነት ጀምሮ ስላወቀ ዛር መንፈስን ማሰር ነው። ሌላው ዛርን ማሰር ጥቅሙ ምንድን ነው? ሌሎች መናፍስቶችን ሰብስበው አንቺን ለማጥቃት ብዙ ሰራዊት ያመጣብሽና ወዴትም እንዳትንቀሳቀሽ ሊቆላልፍብሽ ይችላል። እና ዛር መንፈስ ሲታሰር መተትም አይገባም ቡዳም አይገባም ምንም ሲገቡ እንዲያዙ ነው የሚሆኑት። ዛርን ካሰርሽው። ካልታሰረ ግን ሲገቡ እንደ ሰራዊት ነው የሚሆኑት። እንደ እንደ አንድ ወታደር ነው የሚሆኑትና ይሄን ሞክሪ። ሁለተኛ ላይ ደግሞ ማድረግ ያለብሽ ኃጢያት ካለበት ቦታ፣ ሱስ፣ ዝሙት፣ ወይም ደሞ እንዲህ ዓይነት ነገር ካለበት ቦታ ላይ መራቅ። በቃ ጓደኛ መቀየር ካለብሽ ጓደኛ መቀየር ጸባይ ማስተካከል ካለብሽ ጸባይ ማስተካከል። ይሄን ነገር ራሱ መንፈስ አንቺ ውስጥ ጉልበት እንዳይኖረው ይረዳል፣ በትክክል ይሄን ነገር ከተጠቀምሽበት። ሶስተኛ ደግሞ በጸሎት ሰዓት፣ በምትንበረከኪበት ሰዓት መጀመሪያ በስላሴ ስም ታሰር ብለሽ ሰባት ጊዜ ወይም ደግሞ 21 ጊዜ፣ 41 ጊዜ እንዳቅምሽ ነው ሰግደሽ አብረኸኝ የዋልክ ሞባይል ስመለከት፣ ደጅ ስወጣ ከአህዛብም ከክርስቲያኖችም ከየትኛውም ሰው ከአይናቸው ተወሩረህ ወደ እኔ የገባህ መንፈስ ጎረቤት ላይ በዚህ በቤተሰብ ላይ የተወረወርክብኝ አሁን ባለሁበት ቤት ውስጥ ደግሞ ቀድሞ እኔ ሳልኖር በፊት የገባህ መንፈስ ታሰር ብለሽ አስረሽ ሰግደሽ ነው ከዛ በኋላ መጸለይ አለብሽ። ይሄንን ካደረግሽና በተከታታይ እነዚህ ነገሮች በጣም ተጠንቀሽ ካደረግሻቸው መንፈስ ይታሰራል። አንቺ ውስጥ የመግባት አቅም አይኖረውም። የገባውም ይታሰራል። ሊገባ ያሰበውም ደጅ ላይ የሚቀረው አንቺ ውስጥ አይገባም። ይህንን በተግባር መፈጸም ሌላው የቡዳ መንፈስ የዝሙትም መሆን ይችላል። ሰላቢም ሊሆን ይችላል። ምቀኛም ሊሆን ይችላል። እንደዚህም ደግሞ ደግ ሊመስልም ይችላል። በቡዳ በልተዋታል ልጅቷን፣ ግን ለትዳር ያገናኘ ምናምን ይመስላል ስታዩት። ግን ያለ ዕድሜዋ ደሟ እንዲፈስ አደረገ። ያለ ዕድሜዋ እንድትወልድ አደረገ። ባይነቃ ኖሮ ልጇን ሰንበት ትምህርት ቤት ልታስገባ ቤተክርስቲያን ስትሄድ መንፈሳዊ ባትሆን የእኛን ትምህርት ባታዳምጥ ኖሮ እዚህ ነገር ውስጥ ሁሉ ባትገባ ኖሮ ሳይታወቅበት ሁለት ሶስት ልጅ አራት ልጅ ሲወልዱ በቡዳ የተለከፉ ልጆች ይሆናሉ። እርስ በርስ ዝሙቱ እዛው ይቀጥላል። እዛው ዲቃላ የወለዱ ልጆች ብቻ ይበዛሉ ማለት ነው። እና እንዲህ እንዲህ አይነት ነገር የሚበዛው በመንደር ውስጥ ይሄ ነው። በተለይ ሲንግል ማም ወይም ሴቶች ልጅ ወልደው ከእናታቸው ጋር ብቻ የሚቀመጡ ሴቷ ልጅ ራሷ ወልዳ ከባሏ ጋር ሳይሆን ከገዛ እናቷ ጋር አብራ የምትኖር ከሆነ ወንዱም ራሱ ወልዶ ሰፈር ውስጥ ያለ ጋብቻ ወልዶ ዝም ብሎ አብረው ሳይሆኑ ዝም ብሎ የሚኖሩ ከሆነ በቡዳ ስለተበላሉ የመጣ የዝሙት መንፈስ ወይም ደግሞ የጉርብትና የተለያየ አይነት የችግር መንፈስ ነው እንጂ ኖርማል አይደለም። ስለተዋደዱ ከዛ በኋላ ስለተጣሉ የተፈጠረ ልጅ አይደለም። ይሄ ነው። ከዙ እናንተም በኮሜንት እስቲ ይሄን ነገር በደንብ አስፍታችሁ ጻፉልን። ሌላው መጨረሻ ላይ ጠቅለል ለማድረግ የምፈልገው ጎረቤት አማቾች በጉርብትናችሁ ወቅት ማለት ነው፣ ብትችሉ ማለት ነው፣ ቡና አብራችሁ በምትጠጡበት ሰዓት የነበረውን ጊዜ ስታስታውሱት ወይም ስትጨዋወቱ ስትገባበዙ፣ በዓመት በዓል ጊዜ ስትጠራሩ ጊዜ የነበረውን ጊዜያችሁን አስቡና፣ አሁን ላይ ደግሞ ነገሮችን ስታስቡት በዛን ጊዜ ምንድን ነበረ? እስቲ ለየት ያለ ነገር ተዚህ ሊለኝ የሚችለው ነገር ምንድን ነው ብላችሁ አስቡ፣ በጉርብትናችሁ ጊዜ የነበረውን ነገር በርበሬም ስታስፈጪ ሽሮም ስታስፈጪ በመሰለቂያ ወይም በመቀነሻ አንጥተሽ ለጎረቤት ትሰጫታለች፣ እሷም ትሰጥሻለች። ይሄ ጥር ደስ የሚል ነው። እንግዳ ሲመጣብሽ እንጀራ ሲያምጡ ዘይት ስጭኝ ሽንኩርት ስጭኝ ብላችሁ ተበዳድሮ መኖሩ አሪፍ ነው፣ ደስ ይላል። የጉርበትና በጣም አሪፍ ነው። ልጅ ሲርባ ውስጥ ሂድና እዛ ብላ እኔጋ እንጀራ የለም እኔጋ ወጥ የለም ሂድ ወጥ የዘራ ከጎረቤት ይባላል። ልጆች ሲርባቸው ይሄ አሪፍ ነገር ነው። ግን ይሄ ነገር በውስጡ መንፈስ ያለበት በቡዳ የመበላላት ጉዳይ ሆኖ ደግሞ ሲገኝ ያሳዝናል። አይደለም እንዴ? ሲበላ ልጅ እንደዚህ ትኩር ብሎ ማየት። ፀጉሯን ስትሰራት ይጅ ስ ፀጉርሽን ትስራሽ ይባላል አደለ? ጎረቤት ከዛ ፀጉሯን ስትሰራት ቆንጆ ሹሩባ፣ ግን ቅማል ያለበት ወይም ደግሞ ቀጫም ያለበት ወይም ቁስል ንፍርቅ ያለ ያለበት፣ ያ ምድሮ በቡዳ ይበላል። ስለዚህ ልጆቻችሁን ምንም ሆነ ምንም እና መፍትሄው ምንድነው ስትሉ አስቆርቡ ነው አስቆርቡ፣ ልጆቻችሁን ጎረቤት ምንም ሆነ ምንም ማስቆረብ ነው። ቶሎ ቶሎ ማስቆረብ ራሳቸውን ቢያማቸውም አልጋ ላይ ቢሸኑም ጥርሳቸው ቢያንቅጫቅጩም ባህሪያቸው ቢቀያየርም ትምህርት ደደብ ቢሆንም ምንም ቢሆንም ቢያንስ በቁርባን መንፈሱ እየታሰረ እየታሰረ ያድጋሉ። የሆነ መናፍቅም እኮ የሚሆኑት በዚህ መንፈስ እኮ ምክንያት ነው። ልጆች በጉርብትናም እኮ መናፍቅ ይሆናሉ። ሰንበት ተማሪ የሆኑ ዱርዬዎች የሚሆኑት መናፍቅ የሚሆኑትም በቃ ብቻ መረን የሚሆኑትም ይኸው መንፈስ አብሯቸው ስለሚያደግ እኮ ነውና፣ ሴቶችም እርስ በእርስ በጉርብትናም ጸጉር ስትሰራሩ፣ ልብስ ስትቀያየሩ፣ ስትዋዋሱ፣ ገላ ስትታጠቡ፣ አብራችሁ በምትሆኑበት ሰዓት ስትጫወቱ፣ ምን ስትሉ ያለው ነገር በሙሉ ከእናትና ከአባታችሁ የመጣ ነገር መኖር አለመኖሮ ቼክ አድርጉ። ስግደት፣ ጾም፣ ጸሎት ወሳኝ ነገር ነው። ቅዱስ ቁርባንን የመሰለ ነገር ደግሞ የለም። እነዚህ ነገሮች ማዘውተር፣ ጸበል መጠመቅ ጧት ጧት፣ ሁልጊዜ ቅዳሜ ቅዳሜ፣ ከሰኞ እስከ ዓርብ ትምህርት ብትሆኑ እሁድ ምናልባት ማስቀደሻ ጊዜ ከሆነ ቅዳሜ ጠዋት ግን ብዙ ጊዜ የትኛውም ክርስቲያን ላይ የተለመደው ቅዳሜ ነው በቃ ቅዳሜ የጸበል መጠመቅ ቀን ነው አብዛኛው እኔም በቤተሰቤም በአጠቃላይም ቅዳሜ ቀን የጥምቀት ቀን ነው የምትባለው ከጸበል ከመጡ በኋላ ዩኒፎርማቸውን ያጥባሉ ልብሳቸውን የሚያጥቡ ልጆች ይኖራሉ ብቻ የቤት ስራ ይሰራሉ ገላቸውን ይታጠባሉ ፀጉራቸውን ይሰራሉ ምናምን እሁድ ደግሞ ጠዋት ተነስቶ ያስቀድሳሉ። የተለመደውን ምራቸው ህግ አይደለም ያስቀድሳሉ። ከዛ የሚቆርብ ልጅ ካለ ቆርቦ እሁድ ቀን ዘና ብሎ ይውላሉ። እንግዳ የሚመጣ ከሆነ የሆነ ቦታ የሚካሄድም ከሆነ ይህን ብታረጉ መልካም ነው። በተለይ ቀዳሚ ጠዋት መጠመቅ፣ ልጆቻችሁን ማስጠመቅ፣ ህፃናቶችን ወስዳችሁ አስጠምቁ። እውነት በቃ ድንገት ይዛችሁ ሄዳችሁ ይወራጭ ከፈለገ እያለ ይወራጭ። እንደዚህ ይዛችሁ ማስጠመቅ ነው። ግንባር ግንባሩን ምን አይሞት ጀርባውን ምን ቢያለቅስ ነው። ከዛ ከጸበል ከወጣ በኋላ እያለ የሚወጣው ሌላ ነገር የለም አጅሬውም ሊያዝ ይችላል። እና ይህንን ልመዱ፣ ግንባራቸውን ጸበል ማስጠመቅ፣ ጸበል መርጨት፣ የጸሎት ውሃ መርጨት። ይሄ ግቢ ውስጥ የተለካከፈ ነገር ካለ በዝምድናም በጉርብትናም በተለያየ ሰፈር የቡዳ መንፈስ የተበሉ ልጆች ካሉ ከዚህ ነገር የተረፉ ሆኖ ሊያድጉ ይችላሉ ማለት ነው። እግዚአብሔር ይሁነን። ሰላሙ ነው። ህልማችሁን ለማንም አትናገሩ የሚባለው ለዚህ ነው። ለሁሉም ውቃቢው ዛር ላለበት ብታወራ ዛሩ ይገለብጥና ይፈትንሃል። ይህና እግዚአብሔር ተመልክቶታል ይልና ምቀኝነት ይይዘዋል። ለዚህ ነው ህልማችሁ ለሁሉም አትናገሩ ጸልዩበት የሚባል ወይም ለሚጸልይ፣ ለሚያመሰግን ስለ መንፈሳዊ ራእይ በደንብ ለሚያቅሰው ንገሩ የሚባለው ለዚህ ነው። ዝም ብለህ ለማንኛውም ስትነገር ቡዳም አይነጥላም ላለበት እዚህ ላይማ ማ ከደረሰ ይል እና ከሰውየው ላይ ተነስቶ አንተ ላይ መጥቶ ይፈታተናል። ራእይህ እንዳይፈጸም መንፈሳዊ ኃይልህ ወደ ግቡ እንዳይመታ ያም እንኳ ግቡን የሚመታ ቢሆንም እንኳ ፈተናው እየጨመረ ይመጣል። ለምን? ባወራኸው ነገር ተጽዕኖ የሚያሳድር ኃይል ውስጥ ትገባለህ። እየሰማችሁ ነው። ስለዚህ ዮሴፍ ያያት ህልም በወንድሞቹና በአባቱ መካከል ሆኖ መናገሩ ቅኔ ማስጨበጣቸው ቅሜ፣ ይሄ ሰው እንዴት ሊሆን ይችላል? እኛ መጀመሪያ የተወለድን እሱ አሁን አስረኛ ልጅ ነው፣ ማለት አስራ አንደኛ ልጅ ነው። አስራ አንደኛ ልጅ ሆኖ እንዴት ይሆናል? እኛ መጀመሪያ ተወልደን ብኩርናን ያገኘንን አባታችን፣ በሀብቱም ቢሆን ቅደም ተከተል አስይዞ ነው የሚሰጠን። እሱ በአቋራጭ የት ሊደርስ ነው ያን እህል የሚያየው እያሉ ተንኮል ጠነሰሱበት። የሰው ጠላቱ ቤተሰቡ ይሆናል የሚለውም ለዚህ ነው። እንግዲህ ከአንድ አባት የተገኙ ልጆች ናቸው። ከዛም በኋላ አንድ ወቅት ላይ በጎችን ለሚጠብቁት ለልጆቹ መንጋቸውን አሰማርተው እያለ እንግዲህ መንፈሳዊ ጉዞ ሂደት ተጀመረ። ሂድና ለወንድሞችህ ይህንን ቀለብ ስጣቸው፣ በየክፍለ ግዛቱ ሲንከራተቱ አሁን ቀለባቸው ሳያልቅ አይቀርምና የዕለት ጉርሳቸውን፣ የወራት ራታቸውን፣ የቀን ምሳቸውን ያዝና ሂድ ብሎ ተሸክሞ ይዞ ሄደ። ትንሹ ልጅ ዮሴፍ ስሙ ማን ነው? እግዚአብሔር ይጨምርልኝ በእኛ አባባል እግዚአብሔር ይጨምር ነው፣ ዮሴፍ። ከዛም በኋላ እየባዘነ እነሱን ፍለጋ ኮቴና ዱካ ተከትሎ ሲጓዝ አገኛቸው። ይኸው አባቴ የላከላችሁ ምሳና እራት፣ ወርሃዊ ቀለባችሁ ይኸውና አምጥቻለሁ አለ። ሁሉም ቀለብ በማምጣታቸው ተደሰቱ። ግን አንድ ነገር መከሩበት። እንዴት እናድርገው? ይህን ሰዋሉ። ይህን ሰው ማድረግ ያለብን ነገር ቢኖር እንግደለውና እንግደለውና በቃ ልጅህ አውሬ በላው እንበል። ከዚህ በፊት ያየውን ህልም ትዝ አላላችሁም? እኔና ወንድሞችህ መተን ልክ ሰግድልህ ይሆን እንዴ ብሎ ሲናገር ትዝ አላላችሁም? እያሉ በሀሳብ መወያየት ጀመሩ። አሁን የወንድሞቹ ሴራ እዛ ተጀመረ። እንግደለው አሉ። ከዛም በኋላ አይ አንግደለው፣ አለ ደሞ። ይሁዳና ሮቤል አንግደለው፣ እነ ስምዖንም እንደዚሁ አንግደለው፣ ጉድጓድ ውስጥ እንጣለው።